አመሰግናችኋለሁ። እኔን አይደለም ያመሰገናችሁት ዛሬ አባቶቻችሁን ነው። ስለ ሀገራዊ እውቀት ሲወራ ብዙ ጊዜ የሀገር በቀል እውቀትና ክህሎት በምናወራ ሰዓት የራሳችን የሆነን ነገር እናጣጥለዋለን። የራሳችን የሆነን ነገር ካላከበርነው ካልተከበርንበት እኛ እነማንን ለብዙ ነገር መልስ የምንሰጠው በራሳችን ነገር፣ የራሳችን የሆነን ነገር አጉልተን እኔ ዘመናዊነት ነው ብዬ የማምነው ራስን ማብቃት፣ ልክ በሆነ መንገድ ራስን መቅረጽ። ይሄን ለዘመናት ለዘመናት ያውም አባቶቻችን ምንድን ነው የሚያደርጉት? ነብይ በሀገሩ ይላሉ አይደለም፣ አርቀው ስለሚያስቀምጡ ነው። አልከበር ብለው አይደለም፣ መደነቅ ስለሚጋርድ ስለሚጥል፣ ጠልፎ ስለሚጥል አዝናቆትን አይፈልጉም። ያ መንገዳቸው ስለገዛኝ ስለመራኝ? እኔ ያለኝን ነገር የሀገር ነው የእናንተ ነው ስል ብዙ ጊዜ አድምጣችሁኛል። ለምን ሁላችሁም የምታውቁት በትምህርት ገበታ ዶክተር አክሊሉ ለማን ታውቁት አላችሁ። አለምን ያስጨንቅ የነበረ የብርሃር ዛሪያን በሽታ በአንድ ተክል ነው በእንዶድ ነው አደል መፍትሄ ያገኘለት። ስለ ዶክተር አክሊሉ ለማ ሲወራ ዛሬም እንዶድ ላይ ቀርቷል። መደነቅ አዘናግቶ እንዴት እንደሚጥል እዩት። ብዙ ነገር ለሀገር መስራት ይችል ነበር። የብዙ ችግሮቻችን መፍትሄ ባገኘንባቸው ነበር። እሱን ግን ናስኪ እንዴት አሳየን እንድታሳየን በሚል ምክንያት የተለያዩ ሀገራት አሳየን በሚል በአድናቆት ነበር፣ ይስውቴ ነበር። እሱን ስናስታውሰው በምንድን ነው የምናስታውሰው? እንዶር ላይ ብቻ ነው የምናስታውሰው። ብዙ ችግሮች ብዙ እኔ ቤቴ ውስጥ መታችሁ ብታዩ ፋይሎች፣ አሁን ያሳዝናል የሰው ልጅ፣ ስትሰሙትም ስታዩትም ልብ ይሰብራል። የጤና ሁኔታችን በምን አይነት መንገድ እየሄደ ነው? ህክምና ሁለት አይነት ጽንፍ አለው ብዬ አላምንም፣ እኔ እንደኔ ህክምና አካላዊ ችግሮችን አንድ ሰው ባጎለበተው እውቀት ልክ ለሰው ልጅ መፍትሄ ሆኖ መድረስ ነው። የስነ ልቦናም ችግር ሊኖር ይችላል። የመንፈስ ችግርም ሊያጋጥም ይችላል። ህክምና መንገዱ ዘመናዊ፣ ባህላዊ ተብሎ ይከፈላል ብዬ አላምንም። ማንም ሰው ራሱን ባዘጋጀበት ልክ ለሰዎች መፍትሄ ሊሰጥ ይቆማል። እንደ እውቀቱ ነው የሚሆነው። የእኛ ሲሆን ግን እኛ ጣል ነው በዘርፉ ውስጥ ዘርፉን የሚያጣጥሉ ሌላ ምስል እንዲሰጠው የሚያደርጉ ብዙዎች አሉ፣ በርካታዎች። እነዚህ ነገሮች እንደጎዱ እናውቀናል። ብዙዎቹ ደግሞ እኛው ሀገር የመጡ አልነበሩ። በቤተ እምነታችን ስርዓት ውስጥ የጥንቆላ መጽሐፍ አዘጋጅተው አውደ ነገስት የሚል በፈረንሳይ ሀገር ባሉ ሰዎች ተዘጋጅቶ ተጽፎ ተቀምጦልናል። ብዙዎቻቸው አውደ ነገስት የእኛ አባቶች የጻፉት ነው የሚመስላቸው። ፈረንሳዮች ናቸው የጻፉት። ግን የስርዓተ ቤተ ክርስቲያንን ምን ዶግማና ቀኖኗን በሚያናጋ መልኩ ወግ ጨምረውበታል። የእኛን እውቀት እንዳናይ እንዳንመረምር እና እኔ ያንን መንገድ አልመረጥኩም። ስለ እኛ እውቀት ስለ ራሳችን የሆነ ነገር እኛ እንዳንናገር የሚያደርግን ነገር አሰናክሎ የሚጥልንም አሁን ዘመናዊ ባርነት ውስጥ ነን ብዬ ነው ማም ነው። ስለምንለብሳቸው ልብሶች ሜዲናቸውን እየጠየቅን ከሆነ ምንለብስ እኛ ምንሰራን እንደ ሀገርስ እንዴት ነው መቆም የምንችለው? ስለዚህ ሁሉም ሰው ሀገራዊ እውቀቱ ላይ የእኔ የሚለውን ነገር እያጎላ ችግሮቻችን እየበዙ ሲሄዱ ብዙ የበጎ ስራዎች ሲሰሩ ታያላችሁ። ጉልበት ኑሮን፣ አቅም ኑሮን፣ ገንዘቡ ኑሮን፣ ቀናነታችን ያደግንበት ይሄ መርህ አንዱ ለአንዱ ደራሽ ስለሆነ በመዋጮ ሰዎችን ለማሳከም እንጥራለን። በስንቶቹ ነው ውጤታማ ይሆን? ስንት ሰው ላይ ወደ ውጭ ሀገር ልከን ለማሳከም ስንቶች ላይ ተሯሩጠናል? ስንቱን የዳነልን ድነዋል? ብለንስ ወደ ሀገር ቤት የመጡት አሁን በምን አይነት ስቃይ ውስጥ ናቸው? ስለዚህ ችግሮቻችን በራሳችን እውቀት፣ በራሳችን ጉልበት፣ በራሳችን አቅም የማንፈታ ከሆነ ወደፊት ማዋጣት እንኳን ላንችል እንችላለን። ከትላንት የተሻለ ነገ መጥቶ ያውቅ? የመጣንበት መንገድ እያያችሁት ከሆነ እየባሰ እየሄደ ስለሆነ በጎነታችን ሳይሸረሸር አሁን ማድረግ ካለብን ምንድነው፣ ሀገራዊ የሚባሉ ነገሮችን በደንብ አድርጎ መስራት፣ በደንብ አድርጎ ማዋቀር እነሱስ ለሰው ሀገር እየሰጡ ሲጽፉ ውዳሴን በመፍራት ምስጋናን በመፍራት የእነሱ እያሉ እየጻፉ አስቀምጠውልን ነበር። እኛስ ለምንድን ነው የራሳችን ያላደረግነው? እና እዚህ ላይ ሁሉም ሰው ቢሰራ እኔን ሳይሆን ዛሬ በዚህ ቦታ ላይ ሁላችሁም ተገኝታችሁ እኔን አይደለም የቀደሙ አባቶቻችሁን። እኔም ከራሴ የሰው ልጅ ከራሱ አእምሮ የሚያፈልቀው አንድም አይነት እውቀት የለው። ሁላችንም ኮራጅ ነን። በእውቀት ተበላልጠን አናውቅ። በጊዜ ነው የምንቀዳደሙ ማንም እድሉን ሲያይ ሲያገኝ ያውቃል። የትኛውም ሰው እድሉን ከተሰጠው እኔ ያወኩት የምለውን ነገር እናንተ የምታውቁት ነገር ሁሉም አንድ አይነት እጅ የፈጠረን ስለሆን፣ እድል ጠፍቶበት እኔ ያስኩት ነገር ለሌላው ሰው መፍትሄ ሆኖ እናንተ የምታውቁት መፍትሄ ከሩቅ ቦታ ተፈልጉ? እያያችሁት አደለ? የሁላችንም የጤና ችግር አሁን ለሀገርም ለቤተሰብም ለሁላችንም በምንደርስበት ሰዓት በዚህ በአፍላ ጊዜያችን ወንዶች ላይ ጭንቀት አለ፣ ውጥረት በጣም ማለት ራሳችን እንዳናይ አክቲቪቲያችን ክሬቲቪቲያችን ሎ ሆኗል። ይሄ ጊዜ ለሀገራችንም ለራሳችንም ለቤተሰብ ሀብት በምናፈራበት ጊዜ ውጥረት ውስጥ ነን። ሴቶች ላይ ተመልከቱት። ሴት እህቶቻችን ላይ እናቶቻችን ላይ የሰራ ተዋልዶ የጤና ችግሮች አሉ። ከማሐፀን ጋር የተያይዙ ብዙ በርካታ ማለት እሱ ሌላ የአእምሮ ጤና ያናጋል። የምንወልዳቸው ልጆች ሀገርን ይረከባሉ፣ የድካማችንን ሁሉ ይወርሳሉ የምንላቸው እኛን ያስጠራሉ የምንላቸው በብዛት አሁን ስትመለከቱ ኦቲዝም እየበዛ መጥቶ ታዩታላችሁ። የመተንፈሻ አካል ስርዓታቸው፣ ቶንሲል ህጻናት ላይ በብዛት ታያላችሁ። በቤት ለምን እነዚህ እነዚህ ችግሮችን በራሳችን ማንፈታቸው ከሆነ መፍትሄውን ከሩቅ አገር በሚመጣልን መድኃኒት ከሆነ የምንፈልገው አይበለውና ያለችን አንድ ወደ ብትዘጋ አይበለውና ሀገር አሁንም ባለንበት ይሄ ወቅታዊ አቋም ላይ ያሉ ረብሻዎች የመድኃኒት አቅርቦት ላይ ስንት ሰው ነው የሀገራችን ህዝብ ሰማንያ በመቶ ከመድኃኒት ጋር ጥገኛ ሆኗል ከጓሮ ተክሎ መፍትሄ የሚያገኝበት ከሆነ መንገር ማሳወቅ ጤናማ አካል ሲኖረን ነው ጤናማ አስተሳሰብ የሚኖረን። ጤናማ አስተሳሰቦች ናቸው ሀገርን የሚገነቡትና ሁሉ ያ አይነት ባህሪ ኑሮት ይህን አይነት አስተሳሰብ አሳድጎ ለችግሮቻቸው ሁሉ መፍትሔ መሆን የሚችል ሰው ቢሆን እኔ ደስተኛ ነኝ። ዛሬ ግን ላመሰግናችሁ ወደ እኔን አደለም የቀደሟችሁን አባቶቻችሁን እንደ ሀገር ሀገር ልትቀጥል ሀገራችን ብለን ስንጠራ በቋንቋም በባህልም በተለያዩ ሴቶቻችን ሀገራችን ለማስጠራት ሲጥሩ ሲሰሩ የነበሩትን አባቶቻችሁን ነው ያመሰገናችሁ። ሁላችሁንም አከብራችኋለሁ እግዚአብሔር ይስጥር።